ሰላም ጤና ይስጥልኝ። የተወደዳችሁ የቃሉ ቤተሰቦች ባለፉት ጊዜያት የአስቴር መጽሐፍ ከምዕራፍ አንድ እስከ ምዕራፍ ስድስት ድረስ አይተናል። ምዕራፍ ሰባት ነው ዛሬ የምንመለከተው። ምዕራፍ ሰባትን ስንመለከት ወደ ምዕራፍ አምስት ሄደን መነሻ ሀሳብ የሚሆንን አንድ ነገር ካየን በኋላ ቀጥታ ወደ ዛሬው ሀሳብ እንሄዳለን። የምንመለከተው ሀሳብ ሐማ ተሰቀለ በሚል ርዕስ ይሆናል። አብራችሁኝ እንትቆዩ ጋብዛችኋለሁ። በእርግጥም ሐማ ምዕራፍ ሰባት ላይ ሲሰቀል ትመለከታላችሁ። በአይሁድ ሕዝብ ላይ የጠነሰሰው ሴራ እና በአይሁድ ላይ የአስቀምጦት የነበረው የአደገኛ ፕላን ሲፈርስ ትመለከታላችሁ። ወጥመዱ ራሱ ሐማን ሲያንቀውና እና ሲገለው ትመለከታላችሁ። ምዕራፍ ሰባት ከቁጥር ስምንት ጀምር ባነበላችሁ፣ ንጉስም ከቤቱ አትክልት ወደ ወይነ ጠጅ ግብዣው ስፍራ ተመለሰ። ሐማም አስቴር ባለችበት አልጋ ላይ ወድቆ ነበረ። ንጉስም ደግሞ በቤቴ በእኔ ፊት ንግስቲቱን ይጋፋታልን አለ ይህን ቃል ከንጉሱ አፍ በወጣ ጊዜ የሃማን ፊት ሸፈኑት በንጉሱም ፊት ካሉት ጃንደረቦች አንዱ ሐርቦና እነሆ ሃማ ለንጉሱ በጎ ለተናገረው ለመርዶኪዎስ ያሰራው ርዝመቱ ሀምሳ ክንድ የሆነ ግንድ በሃማ ቤት ተተክሏል አለ ንጉሱም በእርሱ ላይ ስቀሉት አለ ሃማም ለመርዶኪዎስ ባዘጋጀው ግንድ ላይ ሰቀሉት በዚያም ጊዜ የንጉሱ ቁጣ በረደ ይላል ሃማ ተሰቀለ ታሪኩ አበቃ ሸሩ ሴራው ጠላቻው ተንኮሉ አብሮ ተሰቀለ። አከተም ሃማ ይዝ ጋን ሄዶ አለ። አሁን ወደዚህ መሰቀል ግን እንዴት ሊመጣ ይችላል የሚለውን ጥያቄ አንስተን ስንነጋገር አስቴር የሄደችበትን መንገድ ትንሽ ብናጤ ነው ሃማን ለመሰቀል ያበቃው ያ የአስቴር አካሄድ እንደሆነ እንረዳለን። የሚገርማችሁ ነገር ምዕራፍ አምስትን እንዲሁ በጣም በመጭሩ አንድ ነገር ለማንሳት ያህል መንደርደሪያ እንዲሆነን አስቴር ለመርዶኪዎስ ምዕራፍ አራት ላይ በሱሳ ያላችሁ አይሁዶች ሁሉ በጾምና በጸሎት ለሶስት ቀን ሁኑ ካለች በኋላ እሷም ከጾመች ከጸለየች በኋላ ወደ ንጉሱ ትገባለች። በምትገባበት ጊዜ አንድ ነገር ማወቅ አለብን። ንጉሱ ሳይፈቀድ ሳይጠራው ያለ ጊዜው የመጣ ሰው ምን ይላል? ንጉሱ ምሕረት ካላረገለት ዘንጉን አንስቶ ጫፉን ንካው ካላለው ይገደላል። ሪስክ ወስዳ ነው አስቴር የመጣቸው። አልተጠራችም። ብጠፋ እጠፋለሁ ብላ ነው የመጣችሁ። ንጉሱ አልጠራትም። ራፍ አምስት በሶስተኛው ቀን አስቴር ልብሰ መንግስቷን ለብሳ በንጉሱ ቤት ትይዩ በንጉሱ ቤት በውስጠኛው ወለል ቆመች ንጉሱን በቤቱ መግቢያ ትይዩ በቤተ መንግስቱ ውስጥ በንጉሱ ዙፋን ላይ ተቀምጦ ነበረ ንጉስም ባያት ጊዜ ይላል በወለሉ ላይ ቆማ ባየ ጊዜ በአይኑ ፊት ሞገስ አገኘች ንጉሱን በእጁ የነበረውን የወርቁን ዘንግ ለአስቴር ዘረጋላት አስቴርም ቀርባ የዘንጉን ጫፍ ነካችሁ ይላል ቀጥሎ ንጉሱም ንግሥት አስቴር ሆይ የምትለምኘኝ ምንድን ነው የምትሽውስ ምንድን ነው እስከ መንግስት የኩሌታ ቢሆን እንኳን ይሰጥሻል አላት አስቴርም ለንጉሱ መልካም ነው ቢታየ ንጉሥ ወደ ወዳዘጋጀውለት ግብዣ ከሃማ ጋር ዛሬ ይምጣ አለች ይላል የሚገርም ነው ሪስክ ነው የወሰደችው አስቴር ማንም ሰው ንጉሱ እንደዚሁ ዘንጉን አንስቶ ምሕረቱን ኤክስተንድ ካላደረገለት ሸፋፍ ነው ወስደው ይገሉታል። አስቴሪያ እንደሚጠ ሊጠብቃት እንደሚችል ታውቃለች። ሪስክ ወስዳ ነው ንጉሱ ጋር የመጣችው፣ ህይወትዋን ሞት ላይ አስቀምጣ ተወራርዳ በእምነት የመጣችው። አደገኛውን ሪስክ ነው የወሰደችው። ንጉሱም ምህረት ካረገላት ዘንጉን ጫፍ ከነካች በኋላ ግን አስቴር በዛን ጊዜ በዛን ሰዓት እድሉን አገኘው ብላ በውስጧ የነበረውን ጥያቄ ዘርግፋ ለንጉሱ ስታቀርብ አትመለከቱ። አላረገችም፣ አስቴር እንደዛ አላረገችም። ምንድን ነው ብሎ ሲጠይቃት የሰጠችው መልስ ምንድን ነው? ብትወድስ አንተና ሃማ ወዳዘጋጀውላችሁ ግብዣ ኑ፣ ከዛም በኋላ ነገ ዋናውን ነገር እናገራለሁ ብላ በቀጠሮ ለዋናው ነገር ለዋናው ግብዣ ለንጉሱ ጥያቄዋን ስታስተላልፍ ታያላችሁ። በጣም የሚገርም ነው። ንጉሱ ገርሞታል። ይሄ ነገር ራሱ ጥያቄ የሚፈጠር ነው። አንድ ሰው እድል አግኝቶ በንጉስ ፊት ቀርቦ ንጉስ ምሕረት አድርጎለት ሳለ የመጀመሪያው ቀን ላይ ነገር ሳይበላሽ ፍረሽ በትኩሱ ውስጡ ያለውን ነገር በ ንጉስ ፊት ዘርግፎ ማቅረብ ሲገባው አንተና ሃማ ወዳዘጋጀውላችሁ ግብዣ ኑ ብላ ሃማን ከንጉሱ ጋር ወደ ግብዣ መጥራቱ ይሄ በንጉሱ በጣም ጥያቄ ፈጥሮበታል። ሃማን አስቸኩሉት ይልና ወደ ግብዣው ይመጣሉ። ምንድን ነው ጥያቄሽ ብሎ ሁለተኛ ጊዜ ይጠይቃታል። በሚጠይቃት ጊዜ ንጉስ ወይ ነገ እነግርሃለሁ ጥያቄውን ነገ ነገ አቀርባለሁ ብትወድስ፣ እባክህ ነገና ወደዛ ግብዣ ከሃማ ጋር ኑ ብላ ለሁለተኛ ጊዜ ስታስተላለፍ ትመለከታላችሁ። ጥያቄ ፈጥሮበታል፣ ጥያቄ ፈጥሮበታል። ሰው አደጋ ውስጥ ገብቶ ሪስክ ወስዶ ጥያቄ ምንድን ነው ሲባል እንዴት ነው የማይናገረው? ምን አስባ ነው አስቴር የሚለው ነገር በጣም ጭንቅላቱን የንጉሱን ልብ ወጥሮ እንደያዘው የምታውቁት ምዕራፍ ሰባት ላይ ስትመጡ ነው። ምክንያቱም ምዕራፍ ሰባት ቁጥር አንድ ላይ በዚያችን ሌሊት እንቅልፍ ከንጉሱ ሸሸ ይላል። ለምን? ምን አሸሸው? አንዳንዶች እግዚአብሔር ነው ይላሉ። የመርዶኪዎስን ታሪክ መመልከት እንዲችል እግዚአብሔርን ቅልፍ ከለከለው። ባይከለክለው ኑሮ ያ ጆርናል መጥቶ አይነበብም። በዛም ላይ የመርዶኪዎስ መልካም ስራ አይታሰብም ነበረ ብለው ያስባሉ። ትክክል ነው፣ ግን የአስቴር ጥያቄ ልቡን ይዞታል። እስከ መንግሥት ኩሌታ እንኳን ቢሆን ማለት ልምጥለስ የሆነ ነገር ነው ያለው። የፈለግሽውን ጠይቅኝ ይሰጥሻለሁ ብያት አስቴር ወደ ግብዣይና ብላ ወደ ግብዣዋ እንድመጣላት በቀጠሩ ስታስተላለፍ ጥያቄዋን ሆን በጣም በጣም ትልቅ የሆነ ጥያቄ መሆን አለበት። ስለዚህ ምን ሊሆን ይችላል ብሎ ስለገመተ መገመት ስለፈለገ መተኛትም ስላቃቱ ይህ ጥያቄ ልቡን ስለያዘው እስቲ ጆርናሎቹን አምጡና አንብቡልኝ ብሎ እንዲነበብ አደረገ። የአስቴር ነገር ልቡን ይዞታል። ምዕራፍ ሰባት ላይ ስትመጡ ነው እነዚህ ነገሮች ሚኒንግ የሚያገኙት መጨረሻ ላይ የግብዣው ቀን ይደርስና ሃማን ይዘው ወደ አስቴር ግብዣ ይመጣሉ። ምዕራፍ ሰባት ንጉሱና ሃማ ከንግስቲቱ ከአስቴር ጋር ለመጠጣት መጡ። በሁለተኛውም ቀን በንጉሱ ንጉሱ በወይነ ጠጅ ግብዣ ሳለ አስቴርን፣ ንግስት አስቴር ሆይ የምትለምኝ ምንድንነው ይሰጥሻል። የምትሽሽ ምንድን ነው? እስከ መንግስቴ እኩሌታ እንኳን ቢሆን ይደረግልሻል ብሎ ሶስተኛ ጊዜ ሲጠይቃት ትመለከታላችሁ። እዚህ ጋር ነው አስቴር ብሶቷን የምትናገሩ። ለምን ዛሬ ተናገረች? ለምንድን ነው አሁን የተናገረችው? ምንድን ነው የምንማረው? የመጀመሪያው ቀን ላይ ለምን አስቴር አልተናገረችም? አንደኛ በጣም ጥበበኛ ስለነበረች ነው። ሲ ስሜታዊ ያልነበረችም የመጀመሪያው ቀን ላይ ያልተናገረችበት ምክንያቱ እድሉን አገኘው ብላ በውስጡ ያለውን ነገር ዘግዝካ ያላወጣችበትና ያልተናገረችበት ዋናው ምክንያት ምንድን ነው ብትሉ፣ ስሜታዊ ያልነበረችም። አንደኛ ማሰብ ያለብን ያንን ነው ሁለተኛ በምዕራፍ አምስትና በምዕራፍ ስድስት መካከል የንጉሱን ነገር ሰታዩ በጣም ንጉሱ በዚህ በአስቴር ጥያቄ በአስቴር ሁኔታ አይምሮ እንደተያዘና የአስቴርን ጥያቄ ምን ሊሆን ይችላል ብሎ ሊደርስበት ስለፈለገ እንቅልፍ እስኪያጣ ድረስ ሲያውጠለጥለው እንደነበረ ሲያወጣ ሲያወርደው እንደነበረ ነበረና እንዲሁም ሪሰርች ሲሰራ እንደነበረ ትመለከታላችሁ ምን እያደረገች ነው አስቴር ሲባል ንጉሱን በትክክለኛው ቦታ ላይ በስሜትና በአይምሮ የሥነ ልቦና ዝግጅት እንዲያደርግ እድል ሰጥተዋለች ማለት ነው። ንጉሱ ምን ተሰጥቶታል? ጊዜ ተሰጥቶታል። እድል ሰጥተዋለች። የመጀመሪያው ቀን ነገሩን ሁሉ በለቅሶ በጩኸትና በእንባ አስቴር ተጫዋጭ ውሃ ዛ አውርታ አባካቾችን ሴታን ሱሊም ብሎ ሰዎች አፋፍሰዋት ናፕኪን ምናምን ሰጥተው አላወጧትም። አልተናገረችም። ስሜታዊ አልሆነችም። ሁለተኛ ጊዜን የሰጠችው ንጉሱ እንዲያስብ ነው ያደረገችው። በዚህ ነገር ውስጥ ተይዞ እንዲያወጣ እንዲያወርድ ነው ያደረገችው። ትክክለኛው ማይንድ ላይ፣ ትክክለኛው የስነ ልቦና ቦታ ላይ፣ የስሜት ቦታ ላይ መቀመጥ ስለነበረበት በሶስተኛ ደረጃ ለራሷ ምንድን ያደረገችው ጊዜን የሰጠችው አስቴር ለራሷ እዚ እንደዚህ አይነት ከበድ ያለ ነገር ጥያቄ ይዛ መታ አቃላው ብትናገር ንጉሱ ክብደት ላይ ሰጠው ስለሚችል ምን ብላ እንዴት አድርጋ መናገር እንዳለባት እንዴት አድርጋ ፕሬዘንት ማድረግ እንዳለባትም ማሰብ ነበረባት። ይሄ በንጉስ ፊት የሚቀርብ ጥያቄ ነው። የብዙ ህዝብ ህይወት በእጇ ላይ አለ። ያንን ህዝብ የዛን ሁሉ ህዝብ ህይወት ለማዳን በቀላልና በተዋረደ መንገድ በንጉሱ ፊት ይዛው ብትቀርብ ንጉሱ አይሰማትም አይሰማትም እንደ ሌሎቹ። ከዛ የባሱ ከባባድ ጥያቄዎችን ስለሚሰማ ያነሰ ጥያቄ ሆኖ ከመሰለው በልቦ በልቡ ሊክዳት ይችላል፣ ላይሰጣት ይችላል፣ መልስ ላያመጣ ይችላል። ስለዚህ አሁን አስቴር እያደረገች ያለችው ራሷንም እያዘጋጀች ልብ በሉ፣ ስሜታዊ አልነበረችም። ሁለተኛ ለንጉሱ ጊዜ ሰጥተዋል። ሲያወጣ ሲያወርድ ሲያስብ ነው ያደረው። በሦስተኛ ደረጃ ለራሷ ጊዜ ያስፈልጋታል። እንዴት አድርጋ ንጉሱ ፊት መቅረብ እንዳ ይሄ ጥያቄ እንዴት መቅረብ እንዳለበት ማሰብ ነበረባት። አሁን ሁለተኛው ቀን ላይ ሁለተኛው የግብዣው ቀን ላይ ግን ነገሮችን ስታወጣና ስታስቀምጠው በጣም በሚገርም አይነት ጥበብ ነው ያስቀመጠችው። አራተኛውን ነገር የምናየው እዛ ጋ ነው። ምንድን ነው የሚደረግልሽ ሲላት፣ ንግስቲቱ ምን ላርግልሽ ሲላት፣ ንጉስ ሆይ በአንተ ዘንድ ሞገስ አግኝቼ እንደሆነ ንጉስም ደስ ቢያሰኘው ሕይወቴን በልመናዬ ሕዝቤንም በመሻት ይሰጠኝ። እኔና ሕዝቤ ለመጥፋት፣ ለመገደል፣ ለመደምሰስም ተሽጠናል አለችው። አሁን ትክክለኛው ስሜታዊ ቦታ ላይ ነው። ትክክለኛ የአእምሮ ቦታ ላይ ነው። ይሄንን የአስቴርን ጥያቄ ንጉሱ መስማት የሚችልበት የስሜት የአእምሮ ዝግጅት አድርገዋል። አድነኝ ህይወቴን አለችው፣ ህይወቴን አድንልኝ አለችው። ስሜታዊ ነው ይሄ። ለሱ ስሜታዊ የሚያደርገው ነገር ነው። እንመጣበታለን። በጣም የሚነካው ነገር ነው። ስሜታዊ የሚያደርገው ነገር ነው። የሚያስቆጣው ነገር ነው። አንደኛ። ሁለተኛ ህዝቤን አድንልኝ አለችው። ፕላስ ደግሞ የእኔ ህዝብ እኮ ለአንተ ጠላት አይደለም። ለምን የሆነ ሆኖ ትላለች ጠላቱ መርዶክዮስ አንተ ጠላት ቢሆን ኖሮ የአንተን ህይወት ማቅናት ባልቻለ ነበር። ከሞት ባላስመለጠ መለጠ ነበር። እኛ ጠላቶች አይደለንም። ስሜታው የሚያረግ ነገር ነው። ልብ የሚነካ ነገር ነው። እነዚህ ህዝቦች ጠላቶች አይደሉም። አስቴር ደግሞ ሚስቴ ናት። ምንድን የተፈጠረው ብሎ እንዲያስብ ያደርገዋል። ያን ጊዜ ነው እንዴ ማን ነው ይሄን ሊያደርግ የደፈረ ይላል። ስሜት ነው ይሄ። ማ ስሜት ነው ቤቴ ሚስቴን ሊነካ የደፈረ ሚስቴን ሊገድል የደፈረ ጀግና ማን ነው የት ነው ያለው? ብሎ ንጉሱ ጠረጴዛ እየደበደበ ብድግ ነው ያለው። ተቆጣ። ሃማ ነው አለችው። በቃ ክርክር የለም። ሃማ ነው ስትለው ተቆጣ። ይላ ተነሳ፣ ሄደ፣ ወደ አትክልት ቦታ ሄደ። በመግቢያችን ላይ ያነበብነው ክፍል ከዛ በኋላ ነው። ሲመለስ ሃማ ሕይወቱን ለመለመን አሴር ተቀምጣበት የነበረው ሶፋ ላይ ተኝቶ አገኘው። ጭራሽ በቤቴ ሚስቴን ንግስቲቱን አስቴርን ይጋፋታለንም ብሎ አሰበ። ከዛ በኋላ ነው ሀማ የተገደለው። የሀማ መሞት ትልቁ መሰቀሉ በጣም ትልቅ ቁም ነገር ቢኖረውም እረፍት ቢሆንም ለእስራኤል ልጆች ድምዳሜው ፍጻሜው ደስ ቢልም ግን የአስቴር አካሄድ ነው ሀማን ወደዛ እንጨት የወሰደው። ወገኖች ወይ ዛሬ ወደ እናንተ ይዤ የመጣሁዋችሁ ሶስት አራት ነገሮች የመጀመሪያው ነገር ስሜታዊ አትሁኑ በሩ ስለተከፈተላችሁ ራሳችሁንና ሰዎችን ሳታዘጋጁ ይህን ጥልቅ ጥያቄ ይዛችሁ በሰዎች ፊት ስሜታዊ ሆናችሁ አትቅረቡ። ስለዚህ መጀመሪያ ላይ ራሳችሁን ከስሜታዊነት አርቁ። በሁለተኛ ደረጃ ንጉሡ እንዲያስብበት ነው ያደረገችው። ጊዜ ስጡ ለሰዎች ይዛችሁ የመጣችሁትን ነገር ጥበብ በሆነ ጥበብ ጊዜ ሰጥታችሁ ሰዎች እንዲያወጡት፣ እንዲያስቡት ምን ሊሆን ይችላል ብለው እንዲያስቡ ማድረግ አለባቸው። እዛ ጋር ትክክለኛው ማይንድ ሴት ላይ ይሆናሉ። የኢሞሽናል ቦታቸው ራሱ ጤነኛ የሆነ ቦታ ላይ የእናንተን ጥያቄ መስማት የሚችሉበት ጤነኛ ቦታ ላይ ሆነው ታገኟቸዋላችሁ። በሶስተኛ ደረጃ ነገሩ ከባድ ስለሆነ አቅልላችሁና በተዋረደ መንገድ ሚኒንግ በሌለው መንገድ ሚኒንግ በሌለው መንገድ እንዳታቀርቡት። ተሰሚነት እንዲኖራችሁ እንዲደመጥላችሁ ሲሪየስ ላይ እንዲወሰድላችሁ ለራሳችሁ ጊዜ ስጡ። ምን ብላችሁ ማቅረብ እንዳለባችሁ ታውቁ ዘንድ ማለት ነው። አስቴር ያደረገችው ያንን ነው። መጨረሻ ላይ ነገሩን አወጣችሁ ትክክለኛ ቦታ ላይ የስሜትና የአእምሮ ቦታ ላይ ስለነበረ አርጤክስስ ይሄንን ሊሰራ የደፈረ ማነው ብሎ መጠየቅ ይቻላል። ቦታውን ቦታው ላይ አስቀምጠዋለች አሁን ከዛ ነገሩ ተገለጠ። ሐማ እንደሆነ ታየ። በአራተኛ ደረጃ በእርግጥ ተሽጠናል አለችው። አረ ስትናገር እኔና ህዝቤ ለመጥፋት፣ ለመደምሰስ፣ ለመገደለ ተሽጠናል ብላ ምዕራፍ ሰባት ቁጥር አራት ላይ ትናገራለች። ሻጩ እኮ ራሱ አርጤክሰስ ነው። ለሃማ ቀለበቱን ሰጠው፣ ገንዘብም ሰጠው እንደፈለከ አርግባቸው ብሎ የሰጠው ሻጩ ራሱ አርጤክሰስ ነው። ግን ሸጥከን ብላ ስትከሱ አታይም። ስሜታዊ ብንሆን ኑሮ እንዴት እንዲህ ታስገድለናለህ እንዴት እንዲህ ታስጨፈጨፈናለህ ልትለው ትችል ነበር ግን ስሜታዊ አልሆነችም ስለዚህ ከክርቲሲዝም በራቀ መንገድ ፎከስ አድርጋ ሰብስባ ነገሩ የነሱ መዳን ላይ ብቻ እንዲያስብ አደረገችው እንጂ በዛ ውስጥ አብራ አንተ ኮነ ለዚህ አበቃን ብላ ስትከሰው አትመለከቱም ክርቲሲዝም አያስፈልግም የሚመለከታቸው ሰዎች በዚህ ሶሉሽን ውስጥ ለናንተ መልስ ሊያመጡ የሚችሉ ሰዎች ምክንያት እንኳን ቢሆኑም በእናንተ ምክንያት ነው እያላችሁ ክሪትሳይዝ አታድርጓቸው። የነገሩን ትልቅነት እንዲረዱና ትክክለኛው የአእምሮ የስሜት ቦታ ላይ ሆነው እናንተም ስሜታዊ ሳትሆኑ ለእናንተና ለሰዎቹ ጊዜ ሰጥታችሁ ነገሮቻችሁን እንዲረዱላችሁ አድርጓቸው እንጂ ክሪትሳይዝ አታድርጓቸው። ዛሬ ሃማ መሰቀሉ ትልቅ ነገር ሆኖ ሳለ ግን ጥበቡ ነው ዋናው ነገር ሃማ እንዴት ወደዛ እንጨት ደረሰ የሚለው ነገር በጣም በጣም ወሳኝ ነገር ነው። ስለዚህ የመጀመሪያው ነገር ስሜታዊ አቱ በሁለተኛ ደረጃ ለሰዎች ጊዜ ሰጡ። ነገሮችን የሚያውጡ ያውሩድ ማብሰልሰል፣ ማሰብ የሚችሉበትን ጊዜ ሰጧቸው። በሦስተኛ ደረጃ ለራሳችሁ ጊዜ ሰጡ። እንዴት አድርጋችሁ ማቅረብ እንዳለባችሁ ታውቁ ዘንድ ለራሳችሁ ጊዜ ሰጡ። ጥያቄያችሁ ተደማጭነት ጥያቄያችሁ ተሰሚነት እንዲኖረው ወርዝ የሚያደርግ ጥያቄ ነው ብለው ሰዎች በትክክለኛው የኢሞሽን እና ሜንታል ስቴት ውስጥ ሆነው እንዲሰሟችሁ ጊዜ ሰጡ። በአራተኛ ደረጃ ክሪቲሳይዝ አታደርጉ። አንተ እኮ ነው ይሄን ለዚያ በቃ አትበሏቸው ምክንያቱ እንኳን እነሱ ቢሆኑ ሳያውቅ ሊሆን ይችላል ተታሉ ሊሆን ይችላል አርቲክስስ ተታሎ ነው ሃማ የሆነ አጣመመው ነገር አለው እዛ ውስጥ አንሄድም ከጊዜ በዛት ግን አጣሞ ስላታለለው በጣም የተቆጣውም ወደ አትክልት ቦታው የሄደው በቃ እረፍት ፈልጋለሁ ብሎ ብን ብሎ ተነስቶ የሄደበትም ምክንያት እንደታለለም እንደተታለለም ስለገባው ስለዚህ ክርትሳይዝ አታደርጓቸው ነገሩን ያበላሸዋልና መፍትሄ የፈለገ ጨራሽ ተደርበኛለ እንዲህ ብሎ ነገርን ከንቱ እንዳያደርግበህ አታርገው፣ ክሪቲሳይዝ አታደርግ። ስለዚህ እነዚህን አራት ነገሮች በልባችሁ ጠብቁ። እርግጠኛ ነኝ እነዚህ ነገሮች ይጠቅሟችኋል ብዬ አስባለሁ። በሚቀጥለው በሌላ ዝግጅት በሌላ ዝግጅት እንገናኛለን። ምዕራፍ ስምንት እናያለን። አብሬያችሁ የነበርኩት ወንድማችሁ መሃሪ ነኝ። ጤና ይስጥልኝ።